ትላንትና ምሽት በኔሽንስ ሊግ የግማሽ ፍጻሜ ጨዋታ የሚችፒ አሬና ላይ ስፔንና ፈረንሳይ ተገናኝተው ነበረ። በጨዋታውም አምስት ለአራት በሆነ ውጤት የስፔን ብሔራዊ ቡድን ስታሸንፍ ኒኮ ዊሊያምስ በሁለተኛው ደቂቃ ሚካኤል ሜሪኖ በአምስተኛው እንዲሁም ደግሞ ከረፍት በኋላ ድንቅ እንቅስቃሴን ሲያሳይ የነበረው ላሚን የማል 54ተኛው ደቂቃ ላይ ኳስና መረብን ሲያገናኝ ከአንድ ደቂቃ በኋላ ፔድሪ ያስቆጠረው ጎል የስፔን ብሔራዊ ቡድንን አራት ለ ዜሮ ሮ እንዲመራ አድርጓል። በጨዋታው ፈረንሳይ ምንም ምንም እንኳን ጥሩ ብቃትን ማሳየት ቢሰናትም ኪሊያን ምባፔ በበኩሉ ጥሩ ብቃትን ማሳየት ችሎ የነበረ ሲሆን 59ኛው ደቂቃ ላይ ኳስና መረብን አወዳጅቷል። ላሚን ያማል ከደቂቃዎች በኋላ 67ኛው ደቂቃ ላይ ፔድሮ ፖሮ አመቻችቶ ያቀበለውን ኳስ ግን ማስቆጠር ሲችል ሪያን ቸርኪ ተቀይሮ ገብቶ ለፈረንሳይ ብሔራዊ ቡድን 79ኛው ደቂቃ ላይ ማስቆጠር ችሏል። ዳኒ ቪቪያን 84ኛው ደቂቃ ላይ ራሱ ላይ ማስቆጠር ሲችል እንዲሁም ደግሞ ዘጠና ሶስተኛው ደቂቃ ላይ ካሉ ሙዋኒ ለፈረንሳይ ብሔራዊ ቡድን አራተኛውን ግብ አስቆጥሮ ነበረ። ምንም እንኳን ኋላ ኋላ የፈረንሳይ ብሔራዊ ቡድን ጥሩ ብቃትን ማሳየት ቢችሉም የስፔን ብሔራዊ ቡድን ቀደም ብሎ ባስቆጠሯቸው ግቦች አማካኝነት አምስት ለ አራት በሆነ ሰፊ ውጤት ማሸነፍ ችለዋል። በእለተ እሁድ ፖርቱጋልና ስፔን በፍጻሜው ሲገናኙ ጨዋታውም የኔሽንስ ሊጉን አሸናፊ የሚለይ ይሆናል። ሲውዲናዊው የፊት መስመር ተጫዋች ቪክቶር ዮኮሬስ ማንቸስተር ዩናይትዶች የዝውውር ጥያቄን የሚያቀርቡለት ከሆነ ለመቀበል ዝግጁ መሆኑን ቤን ጃኮብስ አገኘሁት ያለው መረጃ አመላክቷል። በዝውውር መስኮቱ ከፖርቱጋሉ ቡድን ስፖርቲንግ ሊዝ በንጋ እንደሚለያይ በስፋት እየተነገረለት የሚገኘው ቪክቶር ዮኮሬስ 60 ሚሊዮን ፓውንድ እንደተለጠፈበት ይታወቃል። የዝውውር መስኮቱ ከመከፈቱ በፊት መረጃዎች ቪክቶር ዮኮሬስ በግል ጥቅማ ጥቅም ደረጃ ከአርሰናል ጋር ከስምምነት እንደደረሰ የሚጠቁሙ መረጃዎች ወጥተው ነበሩ። ሆኖም ግን እንደ ፎት መርካቶ ዘገባ መሰረት ከሆነ መድፈኞቹ ከጊዜያቶች በኋላ ከስፖርቲንግ ሊዝበን ጋር ጀምረውት የነበረው ድርድር እየተቀዛቀዘ መጥቷል። እስካሁን የተኛውም ቡድን ይህነ የሚባል የዘውውር ጥያቄን ይዞ የስፖርቲንግ ሊዝበንን በር ባያንኳኳም ስሙ ከተለያዩ ቡድኖች ጋር እየተያዘ ይገኛል። ታዲያ አሁን ላይ እንደሚወጡ መረጃዎች ከሆነ የ ሀያ ሰባት አመቱ አጥቂ ቀያይ ሰይጣኖቹ የማስፈረም ፍላጎት ቀድሞውኑም እንደነበራቸው ሲገለጽ የአውሮፓ ሻምፒየንስ ሊግ ቦታን አለማግኘታቸው ዞውሩ ላይ እክል የሆነባቸው ል ተብሎ ሲሰጋ ነበር። ነገር ግን አሁን ላይ ቪክቶር ዮኮሬስ ለቀያይ ሴጣኖቹ አረንጓዴ መብራቱን የሚያበራ ከሆነ ዝውውሩ የመሳካት እድል እንዳለው እየተገለጸ ሲገኝ ሩበን አሞሪም ደግሞ በዝውውሩ ላይ ትልቅ ስራ እንደሚሰሩ ይጠበቃል። ማንቸስተር ዩናይትዶች ግን ይህንን ዝውውር ከማጠናቀቃቸው በፊት የራስመስ ሆይሉንድን ሽያጭ ማጠናቀቅ ሊኖርባቸው ይችላል። ሪያኔት ኑሪ ማንቸስተር ሲቲን ለመቀላቀል መቃረቡ ፋብሬዚዮ ሮማኖ ይዞት የወጣው መረጃ አመላክቷል። ቀድሞውኑ በግል ጥቅማ ጥቅም ዙሪያ ከውሃ ሰማያዊዎቹ ጋር ከስምምነት የደረሰው አልጄሪያዊው ተጫዋች አሁን ላይ በአልጄሪያ ብሔራዊ ቡድን ካምፕ ውስጥ እንደሚገኝ የተገለጸ ሲሆን የአልጄሪያ እግር ኳስ ፌዴሬሽን ካምፑን ለቆ ዞጉሩን እንዲጨርስም ፈቃድ መስጠቱ ተገልጿል። ማንቸስተር ሲቲዎች ኮልፍ ዝጋ ተጫዋቹን ለማስፈረም ባለፉት ሳምንታት ላይ በድርድር የቆዩ ሲሆን አርባ ሚሊዮን ፓውንድም ለዝውውሩ እንደሚከፍሉ ተገልጿል። የ23 ዓመቱ ተጫዋች በማንቸስተር ሲቲ የዝውውር ራዳር ውስጥ የገባው ገና በ17 ዓመቱ የነበረ መሆኑ ሲነገር፣ ለፔፕ ጋርዲዮላው አዲስ የቡድን ግንባታም ቁልፍ ሰው እንደሚሆን ይጠበቃል። እንደሚታወሰው ኤት ኑሪ ሌላኛውን የማንቸስተር ከተማ ቡድን ማንቸስተር ዩናይትድ እንደሚፈልገው የዝውውር መስኮቱ ከመከፈቱ በፊት መረጃዎች ሲወጡ ነበረ። ዝውውሩ እስከ ሳምንቱ መጨረሻ ድረስ ይፋ እንደሚሆን ሲነገር፣ ማንቸስተር ሲቲዎች ከሱ ፊርማ በኋላ ደግሞ ያን ቸርኪን ለማግኘት እንደሚሰሩ ይጠበቃል።